ፍልስጤን ወይም የሀማስ የሚዲያ ዋና ኃላፊ ያስተላለፈው መልክት አንድ መልክት ነው እና ትንሽ ልብ ስለሚነካ ለግሜ ማስተላለፍ ስለሚፈልግ እና ምን ይላል፣ ሀቅ ላይ ያሉ ሰዎች ባጢልን አይተው ዝም ሲሉ፣ ባጢል ላይ ያሉ ሰዎች ሀቅ ላይ ነን ብለ ያዋሰቡ የሚል መልክት ነው እና እቺ መልክት ሁላችንም ነቢ ስ ላ ስለም መጥፎን ነገር ያየ በእጁ ይከልከል ካልቻለ በንግግር ካልቻለ በቀልቦ ይጥላ ስላሉ ሙንከር መጥፎን ነገር አይተን ሁላችንም ባናልፍና ባጢል ላይ ያለን ነገር ስናይ ሁላችንም በምንችል አቅም ከዛ ነገር ሰዎችን ለመመለስ ብንሞክር የሆነ ኡማው ላይ ወደፊት ከሚመፈጠረው ችግር ወደፊት የሚመጣው ትውልድ ጥሩ አቋም እንዲኖረው ስለሚያደርግ፣ ከዚህ አንጻር ሁላችን ይበኩላችን ይሄ ማድረግ አለብን። እያብጫ ሲሆን የታዘዝነው ነገር ነው። ከሌሎቹ ኡመት በላጮች ናቸው የተባሉበት ምክንያት ይሄም ስለሆነ ሁላችንም እዚህ ነገር ላይ ጠንካር ሆነ ማሻላ መልእክት

ለወልድ ጴዝምና ለሙስሊም ማህበረሰባችን ሁሉ እንኳን አደረሳችሁ እላለሁ። እንደው የእናንተ ስራና ረመዳን እንዴት ነው? ያው ማህበረሰቡን ፀሐይ ላይ የቆማችሁ ነው እና የምታገለግሉት ከረመዳን ላይ እንዴት ነው የምታሳልፉት? ምን ይመስላል የእናንተ ቲም ጋር ያለው ነገር? እኛ እንግዲህ እንደምታውቀው ያው የፖሊስ የጸጥታ ስራ በተለይ የዚህ የትራፊክ ስራ ጋር ተያይዘው ያለው ነገር ይቻል ብቻል እኛ አጋጣሚ እረፍት ጠይቀን እረፍት የሚሰጠን ከሆነ ያው እረፍት እንወጣለን። እረፍት ደግሞ የማይሰጠን ከሆነ ክርስቲያን ጓደኞቻችን አሉ። እነሱም ስራውን ሽፍት እያደረጉልን፣ ስደክመን እየቀየሩን፣ በዛ ልክ ነው ስራውን የምንሰራው እና ያው ይህን ሀይል ብዙ ጫናም የለብንም ስራውን በተመለከተ ያው ክርስቲያን ወንድሞቻችን ያግዙና ያግዙናል በዛው እንትን ብለን ተሳስበን ነው የሚሰራው። እንዴት ነው ከትራፊክ ስራ ጋር ተያይዞ ሰው ያጠፋል፣ እናንተስ እንዴት ነው ተቀጣላችሁ? አዎ፣ እንግዲህ ያው አሁን ደግሞ ተቀይሯል የቅጣት እርከኑ አይደል? አዎ፣ እንደምታወቀው ያው በተለያየ በፊት እንደ ክልል ይለያያል የደም ተላለፍ እርምጃ ረንተር እርምጃዎች በአሁኑ ሰዓት አንድ ወጥ እንደ ፌደራል ሆኗል። እና ያው የማስጠንቀቅ ስራዎች ይኖራሉ። እንዲህ ቢሎ ደግሞ ዘሎ የሚመጣውን ነገር ያው መመራን ያደንቦ በተቀመጠው ሁኔታ የምንቀጣበት አግባብ ነው ያለው። ሰው ነው ቅጣቱን አምኖ ይቀበላል ወይስ ይነጫነጫል? እንግዲህ ያው አጥፊ ይታወቃል። አጥፊ ይታወቃል። የመጀመሪያ ማስጠንቀቂያ ይኖራል በኋላ በሁለተኛ ዙር ላይ አምኖ ቅጣቱንም የሚቀበልበት ንደት ነው ያለው እና አንድ አት ደግሞ እዚህ ጋ በአይነ ህብረተሰቡም እማኝ በሆነበት መልኩ ላይ ስንቀጣው ቅጣቱን አምኖ ነው የሚቀበለው። ብዙም ይህን ያህል ከፋ አይደለም። ቢሆንም ያው ከዚህ ካሁን ካለው ኑሮ ጋር ትንሽ ይከብዳል። ቢሆንም ያው አጥፊው ስላጠፋ ምንም የሚያደርገው ነገር የለም ያው ከመቀበል ውጭ። እንደው ጊዜያችሁን ሰጥታችሁ ለዚህ ቃለ መጠየቅ ፈቃደኛ ስለሆናችሁ እጅግ አድርጌ ያመሰግናለሁ። መልካም ረመዳን። በመጨረሻም የምታስተላልፉት መልእክት ካለ? እኔ የማስተላልፎ መልእክት በሀገራችን ኢትዮጵያ የሚገኙ። ሙስሊም ማህበረሰባችን እና በዓለም አቀፍ ያሉት ሁሉ እንደሁም ወልቅጤ ከተማ ነዋሪ ሁሉ እንኳን ለ2017 የረመዳን አደረሳችሁ ይላሉ። አመሰግናለሁ ም አመሰግናለሁ። መልካም ረመዳን። እስቲ ያው የረመዳን ወር ስለሆነ የቁርአን ወር ነው፣ የተወሰነ ቲላዋ ነው።

አላሁ አክበር ነው። የተወደዳችሁ ተመልካቾቻችን ዘውትር በዚህ ሰዓት ሁል ጊዜም እናንተ እንጠብቃችኋለን። በቤታችሁ ሆናችሁ የምትከታተሉን፣ በቢሮችሁም በተለያየ ሁኔታ ላይ ሆናችሁ የምትከታተሉን፣ እንዲሁም በመንገዳችን ላይ።